የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ያመርሶቹ እናስደምጣቸዋለን። ከንቲባ አዳነች አቤቤ ቤት መስጠታቸው ተሰማም። በኢትዮጵያ ባንኮች የጥሬ ገንዘብ እጥረት ማጋጠሙ ተሰማም። ኢትዮጵያ አሰብን በጉልበት ልጠቀልል ትችላለች ተባለም። ወደ ካናዳ መሄድ የሚያስቡ ጥንቃቄ ማድረግ እንዳለባቸው ተገለጸም። የአገታቸውን ሁለት ታዳጊዎች የገደለው ግለሰብ በስርዓት ተቀጣም። ዝርፊያ ለመፈጸም እባብ የተጠቀሙት ግለሰቦች እያነጋገሩ ነው።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 አጣጥሙልን ለወዳጅ ዘመድም አጋሩልን። እናመሰግናለን። ኢትዮጵያ አሰብን በጉልበት ልጠቀልል ትችላለች ተባለም። ዶክተር አብይ አህመድ አሰብን በጉልበት ይጠቀልላል የሚል ስጋት እንዳለው በዓለም አቀፍ እንዲሁም በሀገራት መካከል ውጥረት ሲከሰት ሰፋ ያለ የቀውስ ጥናት ክራይሲስ ሪሰርች በማካሄድ የሚታወቀው ክራይሲስ ግሩፕ የተባለው ግብረሰናይ ድርጅት ሰፋ ያለ ዘገባ አውጥቷል። ይህ ግብረሰናይ ድርጅት ዋና መቀመጫው ቤልጂየም ብራሰልስ ሲሆን ዋነኛ ዓላማው በሀገራት መካከል ውጥረት ሲነግስ ጦርነትን ለማስቀረት ሰላምን ለማውረድ፣ እንዲሁም ለተለያዩ ሀገራት ፖሊሲ ጥናቶችን በማካሄድ ይታወቃል። ይህ ተቋም የአሜሪካ የውጭ ጉዳይ ፖሊሲን ከሚወስዱት የጥናትና ምርምር ማዕከላት ውስጥ አንዱ ምናልባትም ቀዳሚው ክራይሲስ ግሩፕ ነው። ክራይሲስ ግሩፕ ከሶስት ቀናት በፊት ማለትም በ27 ማርች 2025 ባሳተመው ጥልቅ የጥናትና ምርምር ውጤት የዓለም ማህበረሰብ ኢትዮጵያ የምትወሰንበት የቀይ ባህር ጠረፍ ግዛት እንዲኖራት መግባባት ላይ ቢደርስም የዓለም የፖለቲካ አሰላለፍ መዛባትን ተከትሎ የኢትዮጵያ መሪ አብይ አህመድ ቀይ ባህርን በኃይል የመጠቅለል እድሉ ሰፊ ነው ሲል ያትታል። ሩሲያ ክሬሚያም፣ እስራኤል የጎላን ግዛትን በኃይል ከመጠቅለላቸው ባሻገር አሜሪካ የኃይል አማራጭን ሳይቀር በመጠቀም የግሪንላንድ ግዛትን በኃይል ለመጠቅለል ያላቸው አቋም ለዶክተር አብይ ልብ ልብ ሊሰጣቸው ይችላል ሲል በስፋት ያትታል። ምንም እንኳን ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ወደ ጦርነት እንደማይገቡ ቢጠቅሱም ዲፕሎማቶች ግን ወደ ጦርነት ሊያመሩ ይችላሉ የሚል ስጋት እንዳላቸው ገልጿል። ወደ ካናዳ መሄድ የሚያስቡ ጥንቃቄ ማድረግ እንዳለባቸው ተገለጸም። ካናዳ በ24 ከ2.3 ሚሊዮን በላይ የሚሆኑ የተማሪ ሰራተኛና ቱሪስት የቪዛ ጥያቄዎችን አልተቀበለችም ተብሏል። መረጃዎች እንደሚያሳዩት ካናዳ ከቀረቡላት የትምህርት የቪዛ ጥያቄዎች 52 በመቶ ያህሉን ውድቅ ያደረገች ሲሆን ከስራ ደግሞ 22 በመቶ ያህሉን አልተቀበለችም። በአጠቃላይ ካናዳ ከ23 ሚሊየን በላይ የጊዜያዊ መኖሪያ ፍቃድ ጥያቄዎችን በ2024 ያልተቀበለች ሲሆን በ2023 ሲነጻጸርም በ35 በመቶ መጨመሩ ተናግሯል። የቪዛ ጥያቄዎቹ ውድቅ መሆንም የካናዳ መንግሥት ከህዝቡ ጊዜያዊ መኖሪያን በተመለከተ ጫና ስለበዛበት መሆኑ ተነግሯል። በካናዳ የኑሮ ውድነት እየጨመረ እንዳለና በካናዳ የኑሮ ውድነት እየጨመረ እንዳለና የመኖሪያ ቤት እጥረት እንዳለ የተዘገበ ሲሆን አንዳንዶቹም ጉዳዩን ካናዳ በገፍ ሰዎችን ከመቀበሏ ጋር እንደሚያያይዙት ተነግሯል። በዚህም የተነሳ የካናዳ መንግስት የቀረበለትን አብዛኛውን የቪዛ ጥያቄ ውድቅ ማድረጉ ተዘግቧል። ካናዳ በ24 ከቀረቡለት የጉብኝት ቪዛ ጥያቄዎች ውስጥም አምስት በመቶ ያሉ እንዳልተቀበለች ተነግሯል። ካናዳ የትምህርት ቪዛ ጥያቄን በብዛት ውድቅ ማድረግ በመጀመሯም በካናዳ ለመማር ያመለክቱ የነበሩ ሰዎች ቁጥር በ2023 ከነበረበት 868 ሺህ በዚህ ዓመት ወደ 469 ሺህ መቀነሱ ተነግሯል። ካናዳ ወደ ሀገሯ የሚገቡ ሰዎችን ብዛት በመገደቧ ወደ ካናዳ እንልካለን ከሚሉና ገንዘብ ከሚሰበስቡ ግለሰቦችና ተቋማት መጠንቀቅ እንደሚገባ ተነግሯል። ያገታቸውን ሁለት ታዳጊዎች የገደለው ግለሰብ በስርዓት ተቀጣም። በምዕራብ ሸዋ ዞን ኤጀሬ ሰለፎ ወረዳ ውስጥ የጠየኩትን የገንዘብ መጠን በሰዓቱ አላስገቡልኝም በማለት ያገታቸውን ሁለት ታዳጊዎች በአሰቃቂ ሁኔታ የገደለው ግለሰብ በስርዓት መቀጣቱን የምዕራብ ሸዋ ዞን ፖሊስ መምሪያ አስታውቋል። የምዕራብ ሸዋ ዞን ፖሊስ መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ሙሉጌታ ጪም ዲ። ለብስራት ሬዲዮ እና ቴሌቪዥን እንደገለጹት ተከሳሽ ለታ ሁንዴ የተባለው ግለሰብ የካቲት 14 ቀን 2016 ዓ ም ከቀኑ 10 ሰዓት ላይ በምዕራብ ሸዋ ዞን የጀሬ ሰለፎ ወረዳ ኮረሲ ቀበሌ አባያ በተባለው ስፍራ የ14 ዓመት ታዳጊ የሆኑትን ብሩክ ዘውዴ እና ቦጃ ጌታቸው በመግደል ክስ ተመስርቶበታል። ተከሳሹ የካቲት 14 ቀን 2016 ዓ ም ከቀኑ 10 ሰዓት ላይ ብሩክ ዘውዴን አግቶ በመውሰድ ከቤተሰቦቹ 250 ሺህ ብር እንደጠየቀ ተናግረዋል። ልጅ የታገተባቸው ወላጅ እናትም በወቅቱ ተደናግጠው ያላቸውን ገንዘብ በማሰባሰብ የካቲት 16 ቀን 2016 ዓ.ም ማለትም በሁለተኛው ቀን 100 ሺህ ብር ልጃቸውን ላገተው ግለሰብ በተሰጣቸው አድራሻና ቦታ ያስረክባሉም፣ ነገር ግን ግለሰቡ 100 ሺህ ብሩን ከተረከበ በኋላ ቀሪው 150 ሺህ ብር በወቅቱ አልተከፈለኝም በማለት የ14 ዓመቱን ታዳጊ ብሩክ ዘዴን በአሰቃቂ ሁኔታ በመግደል አስክሬኑን ወላጆቹ እንዲረከቡ በማድረግ የጭካኔ ተግባር መፈጸሙ በማስረጃ ተረጋግጧል። በተመሳሳይም የካቲት 14 ቀን 2016 ዓ ም ቦጃ ጌታቸው የተባለን የ14 ዓመት ታዳጊን አግቶ በመውሰድ ወላጆቹን 250 ሺህ ብር እንዲልኩ ካልሆነ ግን የልጃቸውን ህይወት እንደሚያጠፋ በመዛት ከታዳጊ ወላጅናት ላይ 75 ሺህ ብር እንደተቀበለ ገልጸዋል። ይሁን እንጂ ተከሳሹ 75 ሺህ ብር ቢቀበልም ቀሪው 175 ሺህ ብር በወቅቱ አልተከፈለኝም በማለት የታገተውን የ14 ዓመት ልጅ በመግደልና አስክሬኑም ሜዳ ላይ በመጣል ይሰወራል። የወንጀል ድርጊቱ ከተፈጸመ በኋላ ፖሊስ ባደረገው ክትትል ተከሳሽ ለታውንዴ በቁጥጥር ስር ሊውል ችሏል። ፖሊስም በተከሳሹ ላይ የምርመራ መዝገቡን በበቂ ማስረጃ አጣርቶ የምርመራ መዝገቡን ለአቃቢ ህግ የላከ ሲሆን አቃቢ ህግም በከባድ የሰው መግደል ወንጀል 539ና በከባድ የወንብድና ተግባር 679 ንዑስ አንቀጽ ሁለት ክስ ይመሰርታል። የተመሰረተውን ክስ ሲከታተል የነበረው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት በዋለው ችሎት። ተከሳሽ በግድያ የወንብድና ወንጀል በመፈጸም ራስን የተደራጀ የወንበዴ ቡድን አባል በማድረግ በሁለት ታዳጊዎች ላይ የፈጸመው የግድያ ወንጀል ጨካኝና ኖረኝነቱን እንዲሁም አደገኝነቱን የሚያሳይ በመሆኑ በእድሜ ልክ ስርዓት እንዲቀጣ የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ውሳኔ አስተላልፎበታል። በኢትዮጵያ ባንኮች የጥሬ ገንዘብ እጥረት ማጋጠሙ ተሰማም። በኢትዮጵያ ከቅርብ ወራት ወዲህ የገንዘብ የመግዛት አቅም በጣም እየተዳከመ የጥሬ ገንዘብ እጥረትም ባንኮች ውስጥ እያጋጠሙ መሆኑ ተሰምቷል። የኢትዮጵያ መንግስት የውጭ ምንዛሬ አስተዳደር የፖሊሲ ለውጥ ካደረገ በኋላም የውጭ ምንዛሬ ተቀማጭ መጠኑ እያደገለት መሆኑን በተመሳሳይ ይናገራል። ይሁንና በቂ የውጭ ምንዛሬ ክምችት ቢኖር የብርም የመግዛት አቅም ይህን ያህል አይዳከምም ሲሉ የምጣኔ ሀብት ባለሙያዎች ይሞግታሉ። የተዳከመው የብር የመግዛት አቅም መልሶ እንዲያገግም ካልተደረገ አጠቃላይ ኢኮኖሚው ላይ ጫናው ከባድ ነውም ተብሏል። ከንቲባ አዳነች አቤቤ ቤት መስጠታቸው ተሰማም። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ቤት መስጠታቸው ተገልጿል። ከንቲባዋ መኖሪያ ቤት የሰጡት የኤድ ስጦታ ነው ተብሏል። በተለያየ ጊዜያት ለተለያዩ ሰዎች የኮንዶሚኒየምና የቀበሌ ቤቶችን ለተለያዩ ግለሰቦች ሲሰጡ የሚስተዋሉት ክብርት ከንቲባ አዳነች አቤቤ የኤድ ባዓልም ምክንያት በማድረግ የመኖሪያ ቤት መስጠታቸው ነው የተዘገበው። ከንቲባ አዳነች አቤቤ መኖሪያ ቤት የሰጡት የኤድ ስጦታ ሲሆን የኢፍጣር መርሃ ግብር ባደረጉበት ወቅት ሁለት እጆቹን በአደጋ ምክንያት ላጣውና የሶስት ልጆች አባት ለሆነው ለአቶ አባስ መኮንን የኢድ ስጦታ ቤት ሰጥተዋል ተብሏል። አቶ አባስም ለተደረገለት በሙሉ ከንቲባዋን ማመስገኑ ተገልጿል። ከንቲባዋ ለአባስ የሰጡት የቤት አይነት ግን በዘገባው ላይ አልተጠቀሰም። ዝርፊያ ለመፈጸም እባብ የተጠቀሙት ግለሰቦች እያነጋገሩ ነው። በአሜሪካ ቴኒስ ላይ ፓይቶን የተሰኘውን የባብ ዝርያ የነዳጅ ማደያውን ትኩረት ለመሳብ በመጠቀም ዝርፊያ የፈጸሙት ሌቦች ላይ ምርመራ መጀመሩን የአካባቢው ባለስልጣናት አስታውቀዋል የአካባቢው ባለስልጣናት አስገራሚ ና ያልተለመደ ባሉት የዝርፊያ ሂደት ሌቦቹ የሚፈልጉትን እስኪያደርጉ ድረስ የነዳጅ ማደያው ገንዘብ ተቀባይ እንዳያውቅባቸውእና ትኩረቱ ከእነሱ ላይ እንዲያነሳ ለማድረግ እጅግ አደገኛና መርዛማ የሆነውን ፓይቶን የተሰኘውን እባብ መጠቀማቸውን አስታውቀዋል በነዳጅ ማደያው የደህንነት ካሜራዎች የተቀረጹ ምስሎች እንደሚያሳዩት ከሆነ አንዲት ሴትን ጨምሮ አራት ግለሰቦች ወደ ነዳጅ ማደያ ውስጥ ወዳለው ሱፐርማርኬት ሲገቡ የሚታዩ ሲሆን፣ እንስቷ ካሸሩን በወሬ ስታጠምደው ሌላኛው ሰው እባቡን በጠረጴዛው ላይ ያስቀምጠዋል። በመቀጠልም ካሸሩ ያልተለመደውን ክስተት በምስል ለማስቀረጽ ተንቀሳቃሽ ስልኩን ሊያወጣ በሚሞክርበት ሰዓት እንስቷ ልትቀማው ሞክራለች ተብሏል። ታዲያ ግለሰቦቹ ካሸሩ በአንድ እባብ ትኩረቱን አለማጣቱን በመመልከት ሌላ እባብ ከያዙት ቦርሳ ያወጡ ሲሆን ከዛ በኋላ ስለተፈጠረው ነገር በምስል አለመቀረጹ ተነግሯል። ታዲያ ምንም እንኳን እስካሁን ተጨባጭ ማስረጃ ባይገኝም አራቱ ግለሰቦች የእባቦቹን ዝርፊያ ለመፈጸም እንደ ትኩረት ማስቀየሪያ መንገድ ተጠቅመውባቸው ሊሆን ይችላል ተብሎ ታምኗል። ፖሊስም ዝርዝር ጉዳዮችን አጣርቶም ይፋ እስኪያደርግ ድረስ የተሰረቁ እቃዎችን ዝርዝር፣ የዘራፊዎቹ ማንነት ከመግለጽ ተቆጥቧል። ነገር ግን ግለሰቦቹ 400 ዶላር የሚያወጣ ቁስ ዘርፈዋል የሚል በፖሊስ ያልተረጋገጠ መረጃ ከአካባቢው ሰዎች ተሰምቷል። ታዲያ ይህ ያልተለመደ ዝርፊያ የተመለከቱ ሰዎች ከዚህ ቀደም በሽጉጥና ሌሎች ድምፅ ያላቸው ብሎም ስለታም ድምፅ አልባ መሳሪያዎችን በመጠቀም ዝርፊያ ይፈጸም የነበረ አሁን እባብም ከእነዚህ መሳሪያዎች ዝርዝር ተካትቷል ሲሉ አስተያየታቸውን ሰጥተዋል። በመሬት መንቀጥቀጥ የሞቱ ሰዎች ቁጥር 1700 ደረሰም። ባለፈው አርብ በተከሰተውና በሬክተር ስኬል 7.7 ለተመዘገበው አደጋ ማይናማር አስቸኳይ ጊዜ አዋጅ አውጃለች። ዛሬ የወጡ መረጃዎች እንደሚያመለክቱት ሆስፒታሎች ተጎጂዎችን ለማከም ከአቅም በላይ ሆኖባቸዋል። በተጨማሪም በሀገሪቱ አሁንም ድረስ በፍርስራሾች ስር ተቀብረው የሚገኙትን ለመታደግ የአቅም ውስንነት መከሰቱን ተከትሎ የጎረቤት ሀገራት የህይወት አድን ቡድን ማሰማራታቸውን ሮይተርስ ዜና ምንጭ ዘግቧል። በአደጋው እስካሁን 1700 ሰዎች ህይወታቸው ማለፉ ሲረጋገጥ ከ3400 በላይ የሚሆኑት ላይ ጉዳት ደርሷል።